የሚሰማን አካል የለም በጣም ብዙዎቻችሁ ይህንን ድምፅ የሰማችሁት የአባቶቻችንን የአባታችንን ይህን ቃል ያደመጣችሁት በምን አይነት መንገድ ነው አባቶቻችን ቃል አወጡ በሚል ብቻ ዘገባውም እንዲያ ይመስለኛል በትክክል አባታችን ግን ያስቀመጡት የአባቶቻችን ድምፅ እየተደመጠ አለመሆኑን የልጆቻቸው ግድያ ሰሚ አለማግኘቱ ነው እዛ ሴት አባታችን ያስቀመጡት እውነት ይሄን ጮህን ጮህን ተከትሎ ሞታችንን የሚያቆም አካል የለም። ምነው እኮ ጉዳዩ ተናገርን ተናገርን፣ ይህ የኦርቶዶክሳን ጭፍጨፋ አብቅቷል የሚል ወይም ይብቃ የሚል የለም ነው ያሉት። ግልጽ ነው፣ ግልጽ ነው። አባታችን ያሉት ቃል ግልጽ ነው። ወይ ገብቷቸዋል፣ ገብቷቸዋል ነው ሳይገባ ነው ዝም ብለን በየማህበራዊ ሚዲያ እያራገብን ያለ እንደ አባትነታችን እንደ ሃይማኖታችን መሪነት በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንዳላት ድርሻ እኛም መከበር እንደሚገባን መጠን መሰማት እንደሚገባን መጠን የታፈነው ድምጻቸውና ንግግራቸው ይህንን ነው የሚገልጠው። ምርጫ አጣን ነው ያሉ አባቶቻችን፣ ያለው እውነተኛ አባቶቻችን እንደ ብፁነታቸው ያሉ ያለውን እውነት ተግተን ተግተው ተግተው ጨርሰው ተረድተው ተረድተው ተረድተው ጨርሰው አባትነታቸው እንዳይናገሩ የያዛቸው አንድ ቁልፍ ነገር ኦርቶዶክስ ተቆጡ። ኦርቶዶክሳን አምፁ ኦርቶዶክሳን በማህተባችሁ ይመቷልና እናንተ ወስኑ ማለት ነው የቀራቸው እውነቱ ይሄ ነው እንጂ አይታችኋል በሞታችን ላይ የሚሳለቁ አካላት ምን ያክል የኦርቶዶክስ ተዋህዶ ቤተክርስቲያንን ድምፅ ጠልፈው አባቶች እንዳይናገሩ ሂዱ የአቡነ ዲዮስቆሮስን የመግለጫ አነባበብ ተመልከቱት እኔ ብፁነታቸውን በደንብ አውቃቸዋል በአካልም ጭምር በዚህ መንግስት የደረሰባቸውን ሰቆቃ አስለቅሰው ለኔና ለጓደኞቼ ነግረውናል። አስለቅሰው ከሹመታቸው በፊት ቃላቸውን ቆራጥነታቸውን አጥንቼ በጥራት አውቀዋለሁ። እንደዚህ ፊት ለፊት ተያየተን ሲያወሩ የወራቸው ንግግራቸውን ማዛማቅ ሰው ነኝ። መግለጫውን ያነበቡበት መንገድ መግለጫውን ይሄ እየተናነቃቸው የገለጹበት መንገድ ሁኔታዎችን በሙሉ ይገልጻል። ሁኔታዎችን በሙሉ ይገልጻል። ስለዚህ አሁን የሚያስፈልገው የወላችን ንቃተ ህሊና ነው። እኔ አሁንም ደግሜ ደጋግሜ የምለው የኦርቶዶክስ ተዋህዶ እምነት ተከታይ ባለማታው ገና አልነቅም ገና አልነቃም። ብንነቃ እንዲህ አይደለም። ብንነቃ የብፁዕነታቸው ንግግር በቂ ነበር። የብፁዕነታቸው ንግግር እኮ በቃ ምርጫ አጣን፣ ምርጫ አጣን፣ ጮን ጮን፣ በቃ በየሁኔታው ደከመን ነው የቅዱስነታቸውም እንትን ይናገራል። በነገራችሁ ላይ ሁኔታ በቃ ተጨነቁ። ከዚህ ቀደም ቅዱስነታቸው እንዲህ አይነት ነገሮች ሲያጋጥሙ ቢያንስ የሆነች ነገር የሚተነፍሱበት እድል ነበር። አንድ በህመም በህመም ሁለት በእርግና ሶስት ደጃቸው ላይ በተተከሉ ካድሬዎች ምክንያት ግን ምን ያክል እንደታፈኑ ሁኔታቸው ይታያል። የቤተ ክህነቱ የአወሳሰን ዳራ የማኔጅመንት ዳራ እንዴት እንዴት ጠቦ ጠቦ ጠቦ ጠቦ በካድሬ እንደተከበበ እዩት። በኦርቶዶክሳዊ አጥፊ አካላት ምን ያህል እንደተዋቀረ ተመልከቱት። ትንሽ የአባትነት ወዝና ሽታ ያላቸው የልጆቻቸው ሞት የሚያሳስባቸው እነ ብፁ አቡነ ናትናኤል በዚህን ያህል ደረጃ ሰሚ አለማግኘታችንን ሲገልጡ ልንረዳ የሚገባው ብዙ ነገር እንዳለ ማወቅ አለብን። እና አቡነ ናትናኤል እኮ ለኢትዮጵያ ምድር የሚያስፈልጉ አባቶች ነበሩ። ለምንድነው ሸሽተው ሚኒሶታ የገቡት? ይገርማ። ታውቃላችሁ ይህን እና አቡነ መቃሪዎስ ሸሽተው እዚህ ምዕራብ ካናዳ የከተሙት ለምን ይመስላችኋል? እውነትን የሚገልጡ አባቶቻችን እየሸሹ ከሀገር ይወጡ፣ ሌላ ቦታ አስተዳደርነትን እንትን እያሉ ያሉት ለምን ይመስላችኋል? ስለ ከበደ ነው። በእነዚህ አለማት አሁን በጠራውላችሁ እኔ ምዕራብ ካናዳን እዚሁ አውቀዋል። የደብር አስተዳዳሪዎች በቂ ናቸው ላለው እንቅስቃሴ ማለት እና የተወሰኑ ባራኪ አባቶችን ካገኘ የተለየ የማኔጅመንት ስልት አይፈልግም። እንደነ ብፁዕ አቡነ ናትናኤል አይነት ለኢትዮጵያ አቅም የሚሆኑ አባቶች ተሰደው ያሉት በእንዲህ ያሉ ሻጥሮች ምክንያት። ስለዚህ መላው ባለማህተቦች ጨከን እንበል። እኔ እውነቴ ነው የምነግራችሁ። እናንተም በኮሜንት የምጽፏቸውን ነገሮች አብላልቶ መናገር ቀላል እንደራጅ እንዲንሆን እንዲንግባ ማለት ይቻላል፣ ግን እንጨክን። መጀመሪያ ለሃይማኖታችን እንጨክን። ከስኳር ከጤፍ ከስንዴ ከሌላ እህላ እህል ላሳነስናት ሃይማኖታችን ላሳነስ ነው ማህተባችን ትኩረት እናድርግ። ሲሰብሩን አንሰበር። በነገራችሁ ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ላማኞች በዚህ ሰዓትና በዚህ ዘመን እንደ መንግስት ጨካኝል እንደ መንግስት አሸባሪል ህጋዊ ወንበርን ይዞ ይህ ህጋዊ በሆነ መንገድ ባለማህተቦችን የሚጨፍት የሚጨፈጭፍ እንቅስቃሴያችን የሚነጠው፣ አሁን ሰሞኑን የያዝነው የማህበራዊ ሚዲያ ዘመቻ የትዊተር፣ የፌስቡክ፣ የዩቲዩብ የመሳሰሉ ዘመቻዎች መሬት መውረድ የሚችሉት እኛ መንቃት ስንችል ወይም ጥቅም የሚሰጡት እኛ መሬት ወርደን ስንነቃ በተግባር የተደገፈ እንቅስቃሴ ውስጥ ገብተን አሸናፊነትን ስንላበስ። ኦርቶዶክስ አቲቲዩድ ሀምሳ ሆነው እየገደሉን፣ ሁለት ሆነው በሚያጃጅሉን መሞኘት የለብን። ሀምሳ ሆነው በሚያጸዱን መካከል አንድ ሀጂ ሙፍቲ ስለተገኙ ተብሎ በዛ ደረጃ ጮቤ የረገጡ የሆነ ተስፋን ማለም አያድነው። ሀምሳ ሆነው እያጠፉን፣ እንደ አቤል አቡነ አይነት እማይነጥፍን ዘላለማዊ የሆነ ረፍት እንድናገኝ የሚታገሉልን ሰዎች ስላሉ መሸወድ የለብን። በሁለት አባቶች ትቅቅፍ፣ የተለያየ ቤተ እምነት ትቅቅፍ፣ መንግስት ይህንኑ ነው እያደረገ ያለው። በነገራችሁ፣ መንግስት ይህንኑ ነው የሚጫወተው። እኛ ይህን በዚህ ደካሞች እንደሆነ ስለሚያውቁ እዩ፣ እዚህ ጋር ይታያችኋል፣ ካህኑ አሉ ሼኮዋል። እንደዚህ የውሸት ማስተቃቀፍ እያስተቃቀፈ ሰላም እንደሆነ እያስመሰለ ከስር ከስር ኦርቶዶክሳዊ የሆነ ጥቃትን ይፈጽምብናል በደንብ እናስተውል ብፁዕነታቸው ያሉት አንድና አንድ ነገር ነው የሚሰማን የለም ቋቃሉ ይሄን በየሁኔታው እንንቃ በኢኮኖሚያዊ ጉዳዮች እንንቃ ለምንድነው የማንነቀው ለምንድነው ሁሌ ጎትጓችን የምንፈልገው የት ገንዘብ እያፈሩ የት እንደሚገሉን እያወቅን ለምንድን ነው ኦርቶዶክስ ያነቃነቃን ማነት? እኔ እንደዚህ የምትጠብቁ ሰዎች ትገርሙኛላችሁ። እንድራጅ የሚለውም በማህበራዊ ሚዲያ መቼም ልነግር አልችል። መቼም እዚህ ጋር ስድስት መቶ ሰው ቢያገኝ እኔ ማቆ ምናልባት ሰባ ሰው መቶ ሰው ሊሆን ይችላል። የማህበራዊ ሚዲያው አላማ መንገር ነው። ወቅቱ እየጨከነበት ያለው ላይን ማመላከት ነው። ጥናት አድርጎ ይህን መዘገብ ለሁላችሁ ሩቅ የሆነውን ጉዳይ በተለያዩ ነገሮች አጠነካክሮ አምጥቶ መንገር ነው። እውነትን መግለጽ፣ እውነትን ማስረዳት፣ ከዛ እውነትን ይዞ መጨከን የሁላችንም ድርሻ ነው። ግልጽ ነው። እንጨክን። አሁን ይሄ ከዚህ ከኢሞጆ የዘለለ መሰማት ውስጥ ልንገባ ይገባል። ከየሆነ የኮሜንታርበኝነት የዘለለ መንቃት ውስጥ ልንገኘ ያስፈልጋል። ምንድን ነው ትግራይ ውስጥ ምንድን ነው የተደረገው? አክሱም ጽዮን የሄዳችሁ አላችሁ? እስቲ እንደው በማብራ በማምላክ ንገሩኝ። አክሱም ጽዮን የሄዳችሁ አላችሁ? አክሱም ጽዮን የሄዳችሁ ሰዎች ምን እንዳያችሁ ጻፉልኝ። ምን እንዳያችሁ ጻፉልኝ። ጻፉልኝ። የሄዳችሁ የላችሁም። አክሱም ጽዮን ከጦርነቱ በኋላ አክሱም ጽዮን የሄዳችሁ የላችሁም? ጻፉት እስቲ ጻፉት እስቲ ምንድን ምንድን ነው ያያችሁት? ምንድን አያችሁ አያችሁስ? ጻፉት ለእኔ ሳይሆን እዚህ ለሚያዩት ሰዎች። እሺ ከዛ በኋላ ጨጨጨሁ መድኃኒያለም ሄዳችሁ አላችሁ? ጨጨሁ መድኃኒያለም ሄዳችሁ የተሳለማችሁ ከጦርነቱ በኋላ ጦርነቱ በኋላ ጻፉላችሁ። እኔ አልናገር ይህንን እየተፈጸመብን ያለውን ኦርቶዶክሳዊ ጥፋት አሁን ይወላት ጄኖሳይድ ነው እንዳንል፣ ሙስሊምም እየተገደለ ነው የሚል ነገር ይዘው መጥተዋል። ጎንደር ያሉ ቀናኢ የሆኑ እነ ሙባሪክን ታቁታላችሁ። በበጎ አድራጎት የሚሰራ ወንድማችን የሚጽፈውን ግቡና ተመልከቱ። እዛ አካባቢ ያለ መታፈን በምን አይነት መንገድ እንደሚፈጸም እና እንደሚደረግ እውነትን ከዛ አካባቢ ልጆች ማንበብ ትችላላችሁ። እንዲህ ነው እየተመነዘረ እየተዘረዘረ ሞታችንን የሚያቀሉት ነቃ ኦርቶዶክሳዊ ንቃት። በነገራችሁ ላይ አባቶቻችን ራንደም እየተናገሩ አቡነ ጴጥሮስን ኢትዮ ቤተሰብ ላይ ግቡና ያቸው የሚያወሩት የሚናገሩትን የሚገልጹትን ታሪክና ተአምር ግቡና ተመልከቱ። እኔ ያልነግራችሁ የግድ አባቶቻችን ማለት እዚህ ጠቅላይ ቤተ ክህነት የመሸጉትን እና ያሉትን ብቻ አጠብቁ፣ ይሄ መንግስት ያስቀመጣቸውን አጠብቁ። ይሄ ኦሮሞ ኦሮሞን ብለው ተጫውተው አንድ ቀን በኦሮምኛ ሰብከው ያንን ባለማተብ የሚያስጨፈጭፉትን አትስሟቸው። ውሸታሞች፣ ሌቦች ናቸው። እነሱ ይሄው በአርሴ ኦርቶዶክስ ያናሳዩ እኔ አቡነ ሳይሮስም በሆን ለዚህ ህዝብ እንደዛ ተቆርቁር ያለ መልሰው በሆን መግለጫውን አቡነ ዲዮስቆሮስ ያነቡት? ለምንድ ነው አቡነ ዲዮስቆሮስ የሚያነቡት? አይ መዋቅር ነው አትሉኝ። ምክንያቱም በተለያዩ ጉዳዮች አቡነ አብርሃምም አቡነ ጴጥሮስም በአስተዳደር ዘመናቸው ሲያነቡ ስላየ እንደየ ሁኔታውና እንዳየ አገባቡ የተለያዩ መግለጫዎችን ሲያነቡና ሲጣሩ ስለሰማ ምነው የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ የቅዱስ ሲኖዶስ ዋና ስራ አስኪያጅ ጽህፈት ቤት ለዚህ ምነው ነው ቢሮውን ከፍቶ መግለጫ ይሰጥ ይችላል እኮ ማንዴቱ አለ ለምን አይናገሩም ሞት ዛሬ ነጭ ለብሰው ሄደው ንግስ ያነግሳል እንዲህ ነው የገዛ ልጆቻችን ናቸው በሚሏቸው ላይ የሚጨክኑት ከዚህ አይደለም መጠበቅ ያለባችሁ ከሌሎች አባቶቻችን ስሙ እውነትና ነፃነት ከእነሱ ጋር ሆና እውነትን የሚመሰክሩትን አባቶች ስሙ እነስ ማነሱ በተረፈ በዚሁ በአምስት ኪሎ ደግሞ ኖረው ምን ማድረግ እንዳለባቸው ግራ የገባቸው እንደ ብፁዕ አቡነ ናትናኤል አይነት አባቶች የቀራቸው ውጡና ኡኡ በሉ ማለት ነው። ውጡና የሆነ ነገር በሉ ማለት ነው የቀራቸው። እሱም ቁልፍ መጫ አይታችኋል። ይህኛው ቤተ ክህነትን እያደረገ እንዳል አይታችኋል። ይሄ ቤተ ክህነት ምን አይነት ሴራን እየሸረበ እንዳል ከሃይማኖት ተቋማት ጉባኤ ጋር ምናምን ሆነን አጣሪ ኮሚቴ ላክን አሉ። እንደ ቅበት ላይ ያደርጉን ማለት ነው። ቀድሞስ መቼም ተቋሙ በአንዳንድ ሰዎች ግፊት የሆነ የተሻለ ነገር እንዲመጣ ሲሞከር ነበር፣ የሆነ ሰዓት ላይ ሂደቱ ጠጠልፎ ሌላ ነገር ነው የሚፈጸምበት። ከዛ አካል ጋር ተባብረህ ሄደ፣ እንዴት ነው አጠራለሁ የምትለው የኦርቶዶክሳውያን? እንግዲያ ወገን ምን ነው የምታጠራው ነው? ማህበራዊ ሚዲያው በልጦ የተለያዩ አይነት እውነቶችን እየገለጸ። አይታችኋል? እንዴት የድብቅ ቪዲዮዎች እየተቀረጹ በመከራ እየወጡ እንዳሉ ማለት ነው። ግንኙነት የምናደርጋቸው አካላት እንኳ ስልካቸው እንዳይጠለፍ በምን አይነት ጥንቃቄ ስራ እንደሚሰራ ያንን እውነት ሸፋፍኖት እንዳይቀሩ ምን ያህል ጥረት እንደሚደረግ። መላባተሞች ባለማህተቦች በሰሜን ሂዱ፣ በምዕራብ ሂዱ፣ በደቡብ ሂዱ፣ በምስራቅ በምዕራቡ ሁሉ አማትሩ በኢትዮጵያ ምድር እየተደረገ ያለው ጨፍጨፋ ኦርቶዶክሳዊ መሰረትነት አለው። እውነቱ ይሄ፣ እውነቱ ይሄ። ይህ ከገባህ ምን ማድረግ እንዳለብህ አልነግርህም። ይህ ከገባህ እንዴት ማድረግና እንዴት ስልትን አበጅተ መዋጋት እንዳለብህ አልነግርህም። ሁላችንም እንንቃ። የብፁዕነታቸው ንግግር ይህን ነው ይመስለው። በቪዲዮ አስቀምጫለሁ። ገብታችሁ አቅም ስጡልኝ። ሰሞኑ እኛ በውጭ ሀገር ያለን ኦርቶዶክስ ልናግዝና ልናደርግ የምንችለው አንድና አንድ ትልቅ ነገር ይህን ነገር ገፍቶ የዓለም ጉዳይ ማድረግ ነው። ለዚህ ትልቅ ጥረት እየተደረገ ነው። ዛሬ በተለያዩ ቤቶች አይታችኋል፣ እየተከፈቱ እነ ክርስቶፎሮስ፣ እነ ታላቁ፣ እነ ዲያቆን ፋሲካው፣ እነ መምህር ዛማኑ ጥረት እያደረጉ ነው። ጥረት እያደረግን፣ ሁላችን ይህንን ወጥረን እንሰራለን፣ ወጥረን እንሄድበታለን። ወጥረን እዚህ ውስጥ የምትሰሙኝ የካልጋሪ አካባቢ ኦርቶዶክሳዊ ካላችሁ ኦርቶዶክሳውያን ካላችሁ መነጋገር እንችላለን። ማድረግ የምንችላቸው ብዙ ነገሮች አሉ። ይህን እውነት እንደ ሻሸመን የኦርቶዶክሳን ተደብቆ እንዲያልፍ መፍቀድ የለብንም። ከፍ አድርገን ድምጻችን እናሰማለን። እሁድን ታዩታላችሁ። እሁድን እንዴት አድርገን ለአርሲ ኦርቶዶክሳን ድምጻችን እንደምናሰማ ታዩታላችሁ። መላው ኦርቶዶክሳን ያለ ጠባቂ እንደዚህ እንጨክን እንጨክን። አገር ውስጥ ያላችሁ ሰዎች ማንም ሳያችሁ እንደው በቃ ሀገር ውስጥ ሆኖ የማድረግ ከባድ ነው፣ ችግር ያመጣብናል ካላችሁ፣ እቃ የምትገዙበትን፣ ሶፍት የምትገዙበትን ሱቁ ወቁ፣ ሳሙና የምትገዙበትን ሱቅ ወቁ፣ ዳቦ የምትገዙበትን ሱቁ ወቁ፣ እንጀራ የምትገዙበትን ሱቁ ወቁ። አለቀ አለቀ። ይህንን ቁልፍ መጫን ይቻላል። ሂዱ በየአድባራቱ አስተዳዳሪዎችን ሞግቱ፣ ሰብሰብ በሉና ሂዱና ለምን ዝም አሉ አባታችን በሉና ጠይቁ አስተዳደርን ሞግቱ ይሄ በጣም ማንም እዚህ ጋር ማንም አደባባይ እየሰማው ብናገረው ሊደርስበት የማይችል እንቅስቃሴ ነው ለሃይማኖታችን ወንድን ወንድ በቃ ሙሉ ነገራችን እንንስጥ በነገራችሁ ላይ የምንፈራው ለምንድን ነው ለሆዳችን ለምንበላው ነገር እየበላን እኮ አይደለም አሁን እየበላን ይመስላችኋል እየበላችሁ ነው እየበላን ነው አይደለም እኮ እረፍት አይሰጥም እኮ ሃይማኖት የህሊና ጉዳይ ስለሆነ የአእምሮ ጉዳይ ስለሆነ እረፍት አይሰጥም። እረፍት የማይሰጥን ጉዳይ ይዘን መድላላት የለም። እረፍት የማይሰጥ ጉዳይ ይዘን መመቸት የለም። በምንም አይነት ሁኔታ መረባረብና መተባበር ነው ያለብን። ኦርቶዶክስ መነቃነቅና መንቀሳቀስ ነው ያለብን። የማን ቤት ነው ክፍት የሆነው? ንገሩኝ። አሁን እንትን ለዓለም አቀፍ ተቋማት ድምፅ እያሰማ ያለ ፔጄማን ንገሩኝ። አሁን ወደዛ በትኛችሁ ነው የምጨርሰው። እኔም ወደዛ ይሄዳል፣ ወደዛ ይሄዳል። ወደ እንቅስቃሴው እንመለሳለን። እንንቃ የሚለውን መልእክት ለማስተላለፍ ነው የመጣው። የብፁነታቸውን ንግግር የማህበራዊ ሚዲያ ማፏጫ ብቻ አድርጋችሁ እንዳታልፉት። አቋምም ጭምር ነው የገለጹት፣ አቋምም ጭምር ነው የገለጹት። ስለዚህ ርብርብ። ክርስቶፈሮስ ቤታቸው ክፍት ነው ትሄዳላችኋን? ወደ ወደስ እየወረድን ወደ ክርስቶፈሮስ ቶሎ በሉ እየወረድን ሰባት መቶ ሰዎች ያላችሁ ወደ ክርስቶፈሮስ ቶሎ በሉ። ወደ ክርስቶፈሮስ አንድ ሀሳብ አንድ አላማ አንድ አቋም ቤታችሁን እየከፈታችሁ። ደምረው የምትባል ሰው ደምረው የምትባል ሰው ወድሃለሁ፣ አከብርሃለሁ፣ ያለኝን ፍቅር ታውቃለህ። ዛሬ ጠዋት የሰራኸውን ስራ እንዳትደግመው። በመድኃኔ ዓለም ንግስ ታቦት በወጣበት እዚህ ጋር እነ ታላቁ ጅብሪል ያንን ትግል እያደረጉ ባለበት ሰዓት ቤትህን ከፍተህ ከዛ ዓለም አቀፍ እብድ ጋር ያደረግከውን ክርክር አይቼዋለሁ። ጀምረው የምትባል ሰው አቁም። ከአሁን በኋላ አቁም። በቃ በውስጥ ነገር፣ በውስጥ ተነጋገሩ እንዳትሉ፣ በውስጥ ሺህ ጊዜ ነግሬዋል። ፍቅር ሰጥቻለሁ በሚገባው ልክ፣ አሁንም ያንን አላጓድልም። በሃይማኖት ስትመጣ ግን በሃይማኖት የሚዘብ ይሄ የመዘበት እንቅስቃሴ የሚመስል ነገር ስንታረግን ማንንም አንታገስ። ላልተነ ሳይነገራቸው ስማቸው ለተጠራቸው ወንድሞቻችን በጣም ይቅርታ ብለናል። እየተነገራቸው ደግሞ እንደዚህ አይነት ጨዋታ የሚጫወቱ ሰዎች ማረፍ አለባቸው። እንዲያርፉ ንገሯቸው፣ ስታገኟቸው። እዛ ሄዳችሁ አታፏጩ፣ አታፏጩ። አጀንዳ ለማስረሳት የምትቆፍሩ አካላት እረፉ፣ እረፉ። እየሞትን ሌላ አይነት ነገር መዘርጋት አይቻልም። እየሞትን ሌላ አይነት ነገር ምናምን አፏጫለሁ ማለት አይቻልም። አጀንዳ ለመሆን አትሞክር። ቤተ ክርስቲያን አጀንዳ ናት። ቤተ ክርስቲያንህ አጀንዳ ናት። ቤተ ክርስቲያናችን አጀንዳ ናት። እረፍ በሉት ስታገኙት። በስቷል። በጣም በጣም በጣም በስቷል።

እሺ ወደ መምህር አማኑ ጋር ተከፍቷል። እዛ በጣም ትልቅ ዓለም አቀፍ ዘመቻ እየተደረገ እሺ ወደዛ ወደ መምህር አማኑ ጋር እሺ፣ እኔ ሲሄድ ተከትላችሁ ትመጣላችሁ። እኔ ሄዳል። እኔ ስገባ ጠብቁ እዚሁ ጋርና፣ ወዲያው ግቡ፣ ወዲያው ግቡ። እሺ፣ መምህር አማኑ ጋር። እሺ ስለማትቀንሱ እዚያ ላይ ሰባት መቶ ምናምን ሰዎች ቪዲዮን፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ወደዛ አንዳንድ የውሃብያ ሚዲያ የሄድበት ርቀት ኤቭሪቲንግ ሚዲያ ነው እና የሆነ ትንሽ ኮንስ ኮንስ ቢታሰብ ጥሩ ነው ብዬ አስባለሁ። ለእነዚህ ሰዎች ለባላደራው እና ለእንትና ለእኔ ንቀት ነው ብዬ ነው የማስበው። የባላደራው ትንሽ ስሜታዊነቱ ምናምን ልክ አደለም ብዬ አስባለሁ። የሆነ ትግስተር የሆነች ደግሞ ፊት አለች። ሆ በጣም የሆነ ማለት ነው። አረ ማለት ሁላችንም አለችን ግን ሰላም ሰላም፣ ጤና ስትልኝ የተከበራችሁ የቻናላችን ተከታታዮች፣ ሲር ቦይ ሚኮ፣ እንግዲህ ዛሬም በሌላ ቪዲዮ ተመልሰናል። እንግዲህ ዛሬ ደግሞ ሪያክት እናደርግበት የፈቀድ ነው ትላላችሁ ሁላችሁም ጉዳይ ይመስለኛል፣ ባላደራው ላይ እና መልእክተኛው ላይ እንግዲህ፣ የሆነ በምስሉ ላይ የምትመለከቷቸው ሰዎች ሰውዬ፣ ይቅርታ።